ትንሽ አመሰግናለሁ። እንግዲህ የአማራ ብሔርተኝነትና ኢትዮጵያዊነትን በተመለከተ በቅድሚያ የኢትዮጵያዊነት ምንድን ነው? አማራነትስ ምንድን ነው? የኢትዮጵያ ብሔርተኝነት ተኝነት ምንድን ነው? የአማራ ብሔርተኝነትስ ምንድን ነው? ልዩነታቸውስ፣ በአማራ ብሔርተኝነትና በኢትዮጵያ ብሔርተኝነት መካከል ያለው ልዩነትስ ምንድን ነው ከሚለው ብንጀምር የተሻለ ይመስለኛል። በቅድሚያ ኢትዮጵያዊ የሚባል ማንነት አለ ወይ በተለይ ከነዚህ ካለፉት ሰላሳ አመታት ጀምሮ ኢትዮጵያዊነት አለው ወይ ፕራክቲካሊ ህጋዊ መሰረት አለው ወይ ፖለቲካዊ መሰረት አለው ወይ ማህበራዊ መሰረት አለው ወይ ሶ ኢትዮጵያዊነት ህገ መንግስታዊ እውቅና የተነፈገው ማህበራዊ መሰረት የሌለው እንዲሁ አየር ላይ የተንጠለጠለ ማንነት ነው ሰው ማንነት ፕሪሞርዲያሊ ዲፋይን በተደረገበት ማህበራዊ እና ፖለቲካዊ ስርዓት ውስጥ እየተኖረ የዜግነት ፖለቲካ እውቅና ባልተሰጠበት ብሔራዊ ማንነት እውቅና በተነፈገበት ሁኔታ ውስጥ ኢትዮጵያዊ ማንነት አለ የሚለውን ሀሳብ ለመግዛት ይቸገራለሁ። ኢትዮጵያዊነት ከሀገረ መንግስቱ ጋር የሚኖርህ ፖለቲካዊና ህጋዊ ግንኙነት ነው። በአንተና በሀገሩ መካከል የሚኖር የህግና የፖለቲካ ቃል ኪዳን። ኢትዮጵያዊነት ከዛ ውጭ የሆነ ማንነት አድርጌ ሊፋይን አላደርገውም። ከዛ ውጭ የሆነ ማንነት ነው ብዬ አልወስድም። አማራነት የደምናየት ማንነት ነው። እንግዲህ ኢትዮጵያ ውስጥ ማንነት ቅድም እንዳልነው ፕሪሞርዲያል ነው ዲፋይን የተደረገው በአጥንትና በደም ላይ የተመሰረተ የማንነት ብያኔ ነው ያለው ሰው አማራነት የማይሸጥ የማይለወጥ የማይቀየር ማንነት ነው። ኢትዮጵያዊነት ግን እንደ ጃኬት ላወልቀው የሚችለው ፖለቲካዊ ማንነቴ ነው። በፈለኩት ጊዜ ዜግነቴን ልቀይር ይችላሉ። አማርነቴን ግን ልቀይረው የማልችለው ቋሚ ማንነት ነው ማለት ነው። ኢትዮጵያዊነት እንዲፋይን የማደርገው ከሀገረ መንግስቱ ጋር ያለኝ ህጋዊና ፖለቲካዊ ግንኙነት ነው። ይሄ ህጋዊና ፖለቲካዊ ግንኙነት የሚጎዳኝ ነው ሲገኝ፣ ይህንን ህጋዊና ፖለቲካዊ ስምምነቴን አፈርሳለሁ። አማርነቴን ግን ልሽረው፣ ላፈርሰው፣ ልክደው የማልችለው ተፈጥሯዊ ማንነት ነው። ኢትዮጵያዊነት አርቲፊሻል ማንነት ነው። አማርነት ተፈጥሯዊ ማንነት ነው። በተለይ ደግሞ በኢትዮጵያ አሁን ባለው አውድ ውስጥ ማንነት ቅድም እንዳልነው በደምና ባጥንት ዲፋይን በተደረገበት ኮንቴክስት የኢትዮጵያ ብሔርተኝነት እና የአማራ ብሔርተኝነት ፍጹም የተለያዩ እንደሆኑ ይሰማኛል። የአማራ ብሔርተኝነት ከተፈጥሯዊ ማንነት ጋር የመወገን ነው። ኢትዮጵያ ብሔርተኝነት ደግሞ ከፖለቲካዊና ህጋዊ ማንነት ጋር የመወገን ነው። ከህግና ከፖለቲካዊ ማንነት ተፈጥሯዊ ማንነት ይበልጣል የሚል መረዳት ነው ያለኝ። ሰው ኢትዮጵያዊነት ቅድም እንዳልነው ህገ መንግስታዊ እውቅና የለውም፣ ፖለቲካዊ እውቅና የለውም፣ ማህበራዊ መሰረት የለውም። በዚህ ኮንቴክስት ነው የአማራ ብሔርተኝነትና ና የኢትዮጵያ ብሔርተኝነትን ልንረዳው የሚገባው የኢትዮጵያ ብሔርተኝነት እንግዲህ ከሌሎች ህዝቦች ጋር በጋራ ለመኖር የጋራ ፖለቲካዊ ግብ፣ የጋራ ኢኮኖሚያዊ ግብ፣ የጋራ የደህንነት መሰል ግቦችን በጋራ ለማሳካት የምንገባው ህጋዊና ፖለቲካዊ ውል ነው። ይሄ ፖለቲካዊና ህጋዊ ውል ግን የማያስኬድ ሆኖ ሲገኝ ሊቀየር፣ ሊሻሻል፣ ሊከለስ ይችላል ማለት ነው። የአማራ ብሔርተኝነት ግን ከዚህ በተለየ መንገድ ለአማራዊ ማንነት ለደማዊ ማንነት ለተፈጥሯዊ ማንነት ያለህ ዲቮሽን አፌክሽን ነው፣ የአማራ ብሔርተኝነት። የአማራ ብሔርተኝነት በዋናነት አሁን ያለው የአማራ ብሔርተኝነት በምን መንገድ ዲፋይን ይደረጋል? ፖለቲካዊና ማህበራዊ ንቅናቄ ነው። ይሄ ፖለቲካዊና ማህበራዊ ንቅናቄ ፖለቲካዊ ማህበራዊና ኢኮኖሚያዊ ጥቅምን የመጠበቅ የማስጠበቅ በኢትዮጵያ ፖለቲካዊ አውድ ውስጥ ተገቢውን ጥቅም የማግኘት ንቅናቄንም የሚያካትት ነው። ሰው የአማራ ብሔርተኝነት ተኝነት በአማራ ህዝብ ላይ የተቃጣውን መዋቅራዊ ጥቃት የተደቀነውን ሉና ስጋት የመቅለበስ ወታደራዊና ፖለቲካዊ ንቅናቄም ተደርጎ ሊወሰድ ይችላል ማለት ነው። በዚህ ላይ እንደ ተጨማሪ እንድታነሳልኝ የምፈልገው ነጥብ አማራ የሚባል ብሔር፣ አማራ የሚባል ህዝብ የለም የሚሉ ሰዎች አሉ። የእነዚህ ሰዎች መነሻ ሀሳባቸው ወይንም ምክንያታቸው ከምን የምነጭ ነው ትላለህ? አንደኛ የአማራ አማራ የለም የሚለው ድምዳሜያቸው ከጥላቸው የመነጨ ነው። አማራ የለም የሚሉት አማራዊ ማህበራዊና ፖለቲካዊ ንቅናቄ ስላልነበረ ነው እንጂ አማራ ስላልነበረ አይደለም። አማራ ተኮር ፖለቲካዊና ማህበራዊ ንቅናቄዎች አልነበሩም። ይሄ ፋክት ነው። ማህበራዊና አማራ ተኮር ማህበራዊና ፖለቲካዊ ንቅናቄዎች ያልነበሩት ደግሞ አማራው የኢትዮጵያ ብሄርተኛ ስለነበረ ነው። የሲቪክ ናሽናሊዝም አራመጅ ስለነበረ ነው። የፖለቲካ የዜግነት ፖለቲካ አራመጅ ስለነበረ ነው። ሌሎች ስማቸው የተደራጀ ማህበራዊና ፖለቲካዊ ንቅናቄ ስለነበራቸው የትጥቅ ንቅናቄዎች ስለነበሯቸው እነሱን እውቅና መንፈግ አልፈለጉም። የአማራ ብሄር የለም የሚሉት አማራ ተኮር ማህበራዊና ፖለቲካዊ ንቅናቄዎች ቀደም ብሎ ስላልተጀመሩ የአማራ ሊቃ የአማራ ማህበረሰብ በኢትዮጵያ የፖለቲካ ጥላ ስር ተሰባስቦ ስለኖረ ፖለቲካዊና ማህበራዊ ማንነቱንም በዛ መንገድ ዲፋይን የሚያደርግ ስለሆነ ነው እንደዚ አይነት ብያኔዎች የነበሩት ሰው ይሄ ከእውነት ጋር የተጣረሰ ድምዳሜ ነው። አማራ የሚባል ብሔር ስለመኖሩ ከብዙ አመታት በፊት የተሰነዱ ታሪካዊ ማስረጃዎች ያመላክታሉ። ሰው እነዚህ ሰዎች ምናልባት የአማራን ህልውና ለመካድ በጥላቻ እየተነሳሱ ናቸው የሚል መረዳት ነው ያለ። በጣም ጥሩ። ሁለተኛው ጥያቄ አሁን ባለው ሀገራዊና ፖለቲካዊ ሁኔታ ኢትዮጵያዊነትና አማራነት እንዴት ይታያሉ? ቀደም ለመጥቀስ እንደሞከርኩት አማራነት ቋሚ አምድ ነው። ኢትዮጵያዊነት ከሌሎች ህዝቦች ጋር የምትጋራው ማንነት ነው። ስለዚህ ከሌሎች ህዝቦች ጋር ማህበራዊ ማንነት አትጋራም፣ የምትጋራው ፖለቲካዊ እና ህጋዊ ማንነት ነው። የደም ማንነት አትጋራም፣ ተፈጥሯዊ ማንነት አትጋራም። ፎር ዳት ማተር የጋራ ስነ ልቦናዊ ውቅርንም ላይኖር ይችላል። አሁን ባለው ሁኔታ የጋራ ስነ ልቦናዊ ውቅር ብቻ አይደለም የሌለን፣ የጋራ ፖለቲካዊ አረዳድ የለንም። የጋራ ፖለቲካዊ የእጣ ፈንታ የለንም። የጋራ ኢኮኖሚያዊ የጣፋንታ የለም ወደዛ የሚያደርስ የጋራ ፕሮጀክት የለም። ኢትዮጵያዊነት ፕሮጀክት የተርሳ ፕሮጀክት ነው። ሶ አሁን አማራነት እየሞተ ባለ ኢትዮጵያዊነት ውስጥ ሊከፈል የሚገባ መስዋዕትነት ነው ብያለሁ። ውስጥ አማራነት ራሱን የቻለ ማንነት ነው፣ በራሱ መቆም የሚችል ማንነት ነው። አሁን ባለው የዘመናዊ ፖለቲካ አስተሳሰብ በጣም ፕራይቬታይዝ የሚደረገው የኔሽን ስቴት ነው። ከሀገረ መንግስት ተሻግሮ አለም ሀገረ ብሔር ደረጃ ላይ ደርሷል። ሰው አማራነት የመጨረሻው እድሉ ሊሆን የሚችለው ኢትዮጵያዊነት የመጽናትና የመቀጠል እድል ካለው በኢትዮጵያ የፖለቲካ ሰማይ ስር የጋራ ተጠቃሚነቱን የሚያረጋግጥበት ስርዓት መገንባት ያስፈልገዋል። ኢትዮጵያዊነት ደግሞ ተሸንፎ ተልፈስፍሶ ህጋዊ ፖለቲካዊና ማህበራዊ መሰረቱን አጥቶ የሚቀጥል ከሆነ አማራነት ምናልባትም ሀገረ ብሔርንም ጭምር ወደ ማማተር የሚሻገርበት ሊሆን ይችላል ማለት ነው። አሁን አሁን ባለው አውድ ኢትዮጵያዊነት ምድር ላይ መሬት ያለ ዘማንነት በሕግም በፖለቲካም በማህበራዊ መሰረትም መሬት ያለ ዘማንነት ኢትዮጵያዊነት ኢትዮጵያዊነት እንዲሁ አየር ላይ ያለ ማንነት ነው። ዜግነት እውቅናም ጥበቃ የሚለው በኢትዮጵያ የፖለቲካና የማህበራዊ አውድ ውስጥ ኢትዮጵያዊነት ምንም አይነት መሰረት የለውም፣ የህግ መሰረትም የለውም። ምክንያቱም እንዴት ነው የህግ መሰረት የለውም የምለው? ኢትዮጵያዊ ለመሆን መጀመሪያ የብሄር አባል መሆን አለብ። ብሔር የሌለ ኢትዮጵያዊ አይደለም። ሰከንዳሪ ስታተስ ነው የተሰጠው። መጀመሪያ የፕራይመሪ ስታተስ የተሰጠው ኤትኒክ አይደንቲቲ ኢትዮጵያዊ ኢትዮጵያዊ ለመሆን ሽናሻ፣ አገው፣ ትግሬ፣ ኦሮሞ፣ አፋር፣ ሶማሌ ቀድመን መሆን መቻል አለብ። ብሔር ሳትሆን ኢትዮጵያ መሆን አትችል። ስለዚህ ሰከንዳሪ ስታተስ ነው የተሰጠው ህገ መንግስታዊ እውቅና ተነፍጎታል ብሔራዊ ማንነት ዲፋሳይዝ የሚያደርግ ብሔራዊ ማንነትን ዲፋሳይዝ የሚያደርግ ብሔራዊ ማንነትን የሚክድ ፖለቲካዊና ማህበራዊ አደረጃጀት ያለበት ውስጥ ነው ያለው ስለዚህ ህገ መንግስታዊ እውቅና የሌለው ማህበራዊ መሰረት የሌለው ፖለቲካዊ መሰረት የሌለውን ማንነት ብሔርተኝነቱ እዛ ላይ ከየት መጥቶ ኮንስትራክት ሊደረግ ይችላል መሰረታዊ በፖለቲካዊ ንቅናቄዎች እና ማህበራዊ ንቅናቄዎችን በኢትዮጵያዊነት ልትመሰረት እና ልትገነባቸው አትችልም። የአማራ ብሔርተኝነት በተቃራኒው ፖለቲካዊና ማህበራዊ ንቅናቄ ግለት ውስጥ ያለ ነው። የአማራ ብሔርተኝነት አሁን በትጥቅ ትግል እየታገዘ ነው። የተጥቅ ትግሉ አስፈላጊነትን በዋናነት በአማራ ህዝብ ላይ የተቃጣውን ዘርፈ ብዙ ጥቃት ከመመከትን ባሻገር የአማራ ህዝብ ፖለቲካዊ ተጠቃሚነት፣ ኢኮኖማዊ ተጠቃሚነት የማረጋገጥም ጭምር ተደርጎ ሊወሰድ የሚችል መሆኑን። ጥሩ ማብራሪያ ነው ይከበር። በሶስተኛ ደረጃ የማነሳው ነጥብ የአማራ ፋኖ ትግል እና የኢትዮጵያ እጣ ፈንታ እንዴት ይገመገማል የሚለው፣ በዚህ ላይ ያለህን ምልከታ አካፍለን። በጣም ጥሩ ጥያቄ ነው። የዜግነት ፖለቲካ አራማጆች ነን ከሚሉት ወገኖች በተሻለ ይልቅ በብሔራቸው እንደተደራጁ ሌብል የሚደረጉት የአማራ ማህበራዊና ፖለቲካዊ ንቅናቄዎች የተሻሉ ኢትዮጵያውያን ናቸው። የፋኖ እንቅስቃሴ የብሔራዊ አንድነት እና የብሔራዊ ደህንነት ስጋት አይደለም። የኢትዮጵያዊ አንድነትን የሚፈታተንም ትግል ተደርጎ የሚወሰድ አይደለም። መጀመሪያ የአማራ ፋኖ ይዞት የተነሳው ጥያቄ ምንድን ነው? የአማራ ፋኖ ይዞት የተነሳው ጥያቄ በኢትዮጵያዊነት የፖለቲካ አውድ ውስጥ የአማራን ህዝብ ደህንነት የአማራን ህዝብ ህልውና ማስጠበቅ ኢኮኖሚያዊ እና ፖለቲካዊ ተጠቃሚነቱን ማረጋገጥ። እንግዲህ ፖለቲካዊ ተጠቃሚነት ስልጣንን ያካትታል፣ የሀገረ መንግስት ስልጣን መያዝን ያካትታል። የአማራ ህዝብ የፖለቲካ ስልጣን እንዳይዝ ለመያዝ ማሰብን ኢሞራል ለማስመሰል ህጋዊ ቅቡልነት የሌለው ለማስመሰል ማህበራዊ ቅቡልነት የሌለው ለማስመሰል የተሄደበት ርቀት በጣም አስደንጋጭ፣ በጣም አሳፋሪን ጭምር ነው። የአማራ ህዝብ ወደ ማዕከላዊ የፖለቲካ ስልጣን እንዳያማትም ለማድረግ የተሰራውን ሴራ የተነዛውን የሀሰትና የጥላቻ ፕሮፓጋንዳ በትክክል እንረጋለን። በዚህ ሀገር ውስጥ የአማራ ህዝብ የማዕከላዊ የፖለቲካዊ ስልጣን የሚገባው ህዝብ ነው። ከሌሎች በተለየ አይደለም እያልኩ ያለሁት እንደ ሌሎች የሚገባው ህዝብ ነው። እንደ ኦሮሞ፣ እንደ ትግራዩ አማራው ማዕከላዊ የፖለቲካ ስልጣን የሚገባው ህዝብ ነው። የኦነግና የወያኔ ብሔርተኞች የአማራን ህዝብ ማዕከላዊ የፖለቲካ ስልጣን ይዞ ህዝብን የበደለ ህዝብን የጨቆነ ህዝብን በቅኝ ግዛት ቀንበር ስር ያንበረከከ አድርጎ ለማቅረብ በመሞከር የአማራ ህዝብ ከማዕከላዊ የፖለቲካ ስልጣን እንዲገለል እንዲገፋ እንዲገለልና እንዲገፋ ብቻ አይደለም የአማራ ፖለቲከኞች ራሳቸው የማዕከላዊ ስልጣን የማዕከላዊ መንግስት ፖለቲካዊ ስልጣን እንዳይፈልጉ እንዳያምራቸው፣ እንዳያስቡት ጭምር ስነ ልቦና የጫና ለማሳደር የተሄደበት ርቀት በጣም አስደንጋጭ በጣም አስደንጋጭ አያቶች የበድለዋል። እኔ የማዕከላዊ መንግስት የፖለቲካ ስልጣን አያምረኝም የሚል የፖለቲካ ሽንፈት ያጋጠመው የፖለቲካ ቡድን ነው። የአማራ ሕዝብ በጥላትነት የፈረጁ ኃይሎችን የሐሰት እና የጥላቻ ፕሮፓጋንዳ እንደ እውነት በመቀበል ቀድመው ለመሸነፍ የወሰኑ የፖለቲካ ቡድኖች ሀሳብ፣ ለእኔ ይሄ በጣም አስደንጋጭ፣ ከየትኛውም ጥቃት በላይ ከፍተኛ የጥቃት ደረጃ አድርገ ወስደው ስነልቦናዊ ጥቃት ነው። ይህን አስተሳሰብ ተሸክመው መገኘት። በዋናነት አንተ ያነሳውን ጥያቄ በተመለከተ የአማራ ፋኖ ነው ይዞት የተነሳው ትግል ሀገረ መንግስት የማዋለድ ሀገር ብሔር የማዋለድ የራስን ሀገር የመመስረት አይደለም። ይዞት የተነሳው ጥያቄ የእኩል ተጠቃሚነት ጥያቄ ነው። ይዞት የተነሳው ጥያቄ እየሞተ እየበሰበሰ እየተቀበረ ያለው ሀገራዊ አንድነት የማዳን ጥያቄ ነው። ህገ መንግስታዊ መሰረት የተነፈገው፣ ማህበራዊ መሰረት የተነፈገው፣ ፖለቲካዊ መሰረት የተነፈገው ኢትዮጵያዊነት የማዳን ጥያቄ ነው። የኢትዮጵያ ቅድም ለመጠቃቀስ እንደሞከር ነው፣ የኢትዮጵያ ሀገረ መንግስት ግንባታ ሁለት ሂደቶችን የተከተለ ነው። አንደኛው ማዕከላዊነትን የተከተለ ነው። ይሄ ማዕከላዊነትን የተከተለው የስቴት ቢልዲንግ አፕሮች በዋናነት ኢትዮጵያዊነትን በማጉላት የብሔር ማንነትን በእውቅና ነፍገዋል። ሁለተኛው ደግሞ እና በጣም አደገኛው ኢትዮጵያን ወደ መፈራረስ ህዝቦቿንም ወደ መለያየት እየወሰደ ያለው አደገኛው ሁለተኛው አፕሮች ደግሞ ኢትዮጵያዊነትን ኢንፋሳይዝ በማድረግ ብቻ አይደለም፣ ትኩረት ባለመስጠት ብቻ አይደለም፣ በማዋረድ በማቆሰስ እየተናቀ ማንነት በማድረግ ፖለቲካዊ ህጋዊ እውቅና በመንፈግ ማህበራዊ መሰረት የሌለው በማድረግ ከፋፋይ አግላይ የሆነውን የብሔር ማንነት ህጋዊ ፖለቲካዊ ና ማህበራዊ መሰረት እንዲኖረው በማድረግ እና በማጉላት ኢትዮጵያነትን እንዲጠፋ ያደረጉ ሁለተኛው አፕሮች ነው። ይሄ ቅድም ያልነው የማዕከላዊነት አፕሮች ነው። ይሄ ደግሞ የከፋፋይነት አፕሮች የዲሴንትራሊስት አፕሮች አለ፣ ሴንትራሊስት አፕሮች አለ። ይሄ ሴንትራሊስት አፕሮች በወታደራዊ መንግስቱና በንጉሳዊ ዘመን የነበረው ይሄ፣ የኢትዮጵያዊነትን በመካድ የቤርማንነትን የሚያጎላው ደግሞ የወያኔ ና የብልጽግና አፕሮች። ፋኖ እነዚህን ሁለቱን የተጣረሱ መንገዶች ለማስታረቅ የማስታረቅ ፍላጎት ያለው ትግል፣ ኦሮሞነትን ያከበረ ኢትዮጵያዊነት፣ አማራነትን ያከበረ ኢትዮጵያዊነት፣ ትግሬውን፣ ስልጤውን፣ ጉራየን ያከበረ ኢትዮጵያዊነትን መገንባት ነው። አኮሞዴሽንኒስት አፕሮች ነው የሚከተሉ የብሔር ማንነት ሳይደፈጠጥ ኢትዮጵያዊነት እውቅና የሚቸርበት የዜግነትና የብሔር ፖለቲካ ሳይጣሉ፣ ሳይጋጩ፣ ሳይጣረሱ በትብብር የሚኖሩበት ይህንን አፕሮች የሚከተል የስጥቅ ትግል የኢትዮጵያዊነት ስጋት ሊሆን አይችልም። የሀገራዊ አንድነት ስጋት ሊሆን አይችልም። የብሔራዊ ደህንነት ስጋት ሊሆን አይችልም። የፋኖ ትግል ለሁሉም ኢትዮጵያውያን ጠላት የሆነውን ስርዓት ብቻ ነው በጥላትነት የፈረጁ በጥላትነት የፈረጁ ህዝብ የለም። በጥላትነት የሚከሰሩ ህዝብ የለም። በጥላትነት የፈረጁ ስርዓት ብቻ ነው ያለው። አማራ ጠል የሆነ ሀገራዊ ፖለቲካዊና ማህበራዊ ንቅናቄዎች ተበራክተዋል። እነዚ ፖለቲካዊና ማህበራዊ ንቅናቄዎች መሰበር አለባቸው። የአማራ ህዝብ ለማዋቅራዊ ጥቃት ተጋልጧል። ያ መዋቅራዊ ጥቃት መቆም አለበት። አማራ ጠል የሆነው መዋቅር መፍረስ አለበት። በአዲስ ኢትዮጵያ የኢትዮጵያንን የጋራ ተጠቃሚነት በሚያረጋግጥ አዲስ መዋቅር መተካት አለበት። የኢትዮጵያ ፖለቲካዊ ስርዓት የሁሉንም ኢትዮጵያውያን ጥቅም ፍላጎት ሊያከብር በሚችል ሊያስጠብቅ በሚችል አዲስ ስርዓት መተካት መቻል አለበት። የፋኖ ትግል እሱ ከወያኔ ና ከወነጋ የፋኖን ትግል ለማመሳሰል መሞከር ፖለቲካዊ ነውር አድርግ፣ ይልቁንም ቆጥሩ። ገና ከመነሻው ካርታ ስሎ ሀገር ለመፍረስ የተነሳ ወንበዴ እና የሀገር ጥላት የሆነን ፖለቲካዊ ስርዓት ለመገርሰስ የሚደረግን ቅዱስ ትግል የኢትዮጵያን የወሰን አንድነት፣ የኢትዮጵያን ብሔራዊ አንድነት ለመዳን ከተነሳ የፖለቲካ ኃይል ጋር ማወዳደር ይህ አደገኛ አደገኛ ነው። ይሄ አሁን እየፈረሰ ያለውን ሀገራዊ አንድነት እና ሀገራዊ ማንነት የማዳን ቅዱስ ዘመቻ ነው። ይፋን ዚ እየጠፋ ያለውን ኢትዮጵያዊነት እየጠፋች ያለችዋን ኢትዮጵያ የአማራ ጠላት ሆና የተገነባችዋን ኢትዮጵያ የአማራ ጥልቻዋን የተጋተችውን የአማራ ጠልነት መርዟን አስተፍቶ የአማራን ህዝብን እንደዜጋ የምታከብርና የምትቆጥር ሌሎችንም ህዝቦች እንደዚህ ጋር የምትቆጥርና የምታቀብር ኢትዮጵያን የማዋለድ ትግል። አሁን ያለችው ኢትዮጵያ ለአማራ ህዝብ እውቅና ምትነፍግ ብቻ ሳትሆን የአማራን ህዝብ የምትጸየፍ ነች። እውቅና ምትነፍግ ብቻ አይደለችም፣ የምትጸየፍ፣ የምታጠቃ። የአማራ ጠልነት ከፖለቲካዊ ንቅናቄ አልፎ ማህበራዊ ንቅናቄ ይሆናል። አማራ ማጥቃት በሃይማኖት፣ በህግ፣ በሞራል የተፈቀደ እስኪመስል ድረስ አማራ ጠልነት ማህበራዊ ንቅናቄ ሆኗል። ፖለቲካዊና የፖለቲካና የትጥቅ ንቅናቄ ብቻ አይደለም። ማህበራዊ ንቅናቄ ሆኗል። አማራን በቀስት መግደል፣ አማራን በኢኮኖሚ ማደሄት፣ አማራን መዝለፍ፣ መስደብ፣ ስነ ልቦናዊ ጥቃት ማድረስ፣ ባህሉን ማዋረድ፣ ማንቋሸሽ፣ ሰብአዊ ክብሩ መንካት፣ መግፈፍ በህግም በሞራልም በሃይማኖትም በባህልም የተፈቀደ እስከሚመስል ድረስ እነዚህ ሁሉ ጥቃቶች ደርሰዋል። ያመረጹ ይሄ አስተሳሰብ መቀበር አለበት። ይሄንን የሚደግፍ ፖለቲካዊ ስርዓት መቀበር አለበት። ይሄንን የሚደግፍ እና የሚያስፈጽም መዋቅራዊ ስርዓት መቀበር አለበት። ለዚህ አስተሳሰብ ተባባሪ የሆነ መዋቅራዊ ስርዓት መፍረስ አለበት። ይህን አስተሳሰብ የሚያስፈጽም የጸጥታ ተቋም መፍረስ አለበት። ይህን አስተሳሰብ የሚያስፈጽም የሕግ ስርዓት መፍረስ አለበት። የአማራን ሴቶች መድፈር ቅቡልነት እንዳለው ርካሽ እንዳልሆነ ነገር ነውር እንዳልሆነ ነገር መቁጠር እና ኖርማላይዝ ማድረግ ይሄ ፍጹም ፍጹም ፍጹም አደገኛ ነው። ይሄ ቱትሲዎች ላይ የተፈጸመ ጆሾች ላይ የተፈጸሙ ሌሎች በዓለም ዙሪያ ጀኖሳይድ የተፈጸመባቸው ህዝቦች ላይ የተፈጸሙ ነውር ሁሉ የአማራ ዙሪያ ላይ የተፈጸሙ የፋኖ ትግል ይህንን ነውር የማጽዳት እነዚህ ነውረኞች ለህግ ተጠያቂነት የማቅረብ ንቅናቄ ነው። ሰው ሀገርን መልሶ የመገንባት እና ሀገርን የማፍረስን ትግል እኩልን ወስዳ እንችል እኩልን ወስዳ እንችል የፋኖ ትግል ቅድም በዋናነት ለመጥቀስ እንደሞከርኩት የኢትዮጵያዊነትን እና የብሔር ማንነት ሳይጋጩ በኩልነት የሚስተናገዱበት ፖለቲካዊ ስርዓት ማዋለዱ ኢትዮጵያዊነት ሳይቆስስ የብሔር ማንነት ሳይደፈቅ ሳይጨፈለቅ ኢትዮጵያዊ ማንነትም ሳይረሳ፣ ይሄ ብቸኛው መውጫ መንገዳችን ስለሆነ ነው። ብቸኛው መውጫ መንገድ ስለሆነ የብሔር ማንነትን በሚያጎላ የፖለቲካዊ ስርዓት ውስጥ የጋራ ህልም የለም። የጋራ እጣ ፈንታ የለም። የጋራ ፖለቲካዊና ኢኮኖሚ መዳረሻ የለም። የጋራ የደህንነት እጣ ፈንታ የለም። የመጨረሻ እድሉ መፍረስ ነው። አሁን በያዝነው መንገድ መንገድ የብሔር ማንነትን ብቻ በማጉላት የሚደረስበት የአንድነት መንገድ የለም። የፋኖ ትግል ይሄንን በትክክል ስለተረዳ፣ ይሄንን ቻሌንጅ በትክክል ስለተገነዘበ ሁሉንም የኢትዮጵያውያን በኢትዮጵያዊነት የምትቀበል በኢትዮጵያዊነት በኩል ተጠቃሚ የትኩል ተጠቃሚነት እድላቸውን የምታከበር የኢትዮጵያዊት ሀገር እንፈልጋለን። ያችን ኢትዮጵያ እንፈልጋለን። የሁሉንም ኢትዮጵያውያን የጋራ ተጠቃሚነት እድል የምታረጋግጥ ኢትዮጵያ ልጅ የምትፈልግ አማራውን በጠላትነት ፈረጃ መታጠቃ ኢትዮጵያ አትፈልግም? የሆነን ቡድን ልጅ የተቀረን ቡድን የእንጀራ ልጅ አድርጋ የምትቆጠሩ ኢትዮጵያ አትፈልግም። ለምን ታስፈልጋለች? ሀገር የምትሞትላት ጣዖት አይደለም። ሀገር የምትሞትላት ጣዖት አይደለም። ሀገር ያስፈለገው ሀገር ማህበራዊ አደረጃጀት ነው። ከፍተኛው የሰው ልጅ በስልጣኔው ሂደት ውስጥ የመሰረተው ከፍተኛው ፖለቲካዊና ማህበራዊ ተቋም አለ። ያን ሀገር ደግሞ የመሰረተው ለጥቅሙ ነው፣ ሊያመልከው አይደለም፣ ሊሞትላት አይደለም። ለሀገር መሞት ጀግንነት ተደርጎ ሊወሰድ ይችላል። ኦብቪየስሊ ጀግንነት ነው። ግን ለምን አይነት ሀገር ነው የምትሞተው? ለሚገድል ፐርፐስፉሊ ሊገል ዲዛይን ለተደረገ ሀገር አትሞትም። ዜጎቹን ለሚያከብር ዜጎቹን ለዜጎቹ እውቅና ለሚሰጥ ሀገር፣ የዜጎቹን ጥቅም ለሚጠብቅና ለሚያስጠብቅ ሀገር፣ ያ ያ ተቋም መኖር ስላለበት ሰርቫይቭ ማድረግ ስላለበት በአንተ መስዋዕትነት ለሌሎች ተጠቃሚነት መስናት ስላለበት ልትሞትለት ትችላለህ። ሁሉንም በጥላትነት ፈርጆ ለሚፈጅ ሀገር ግን በፍጹም ልትሞት አይገባም። አንድ የጀኖፍ ኬኔዲ በዋናነት ሲጠቀስ የምንሰማው እንዳባባለን ሀገሬ ምን አደረገችልህ ሳይሆን ምን አደረግኩላት የሚል ጥያቄ በጠየቅ እንዳለብህ ለመምከር የሚዳዳው አባባለን፣ ሀገሬ ምን አደረግኩላት ሳይሆን ምን አደረገችልህ፣ ሀገሬ ምን አደረገችልህ ሳይሆን ምን አደረግኩላት። ይሄ በእኔ አስተሳሰብ ፍጹም ቅቡልነት የሌለው ፖለቲካዊ እሳቤ ነው። ሀገር ምን እንዳደረገችልህ መጠየቃለህ፣ ሀገር ምን እንዳደረገችልህ ትጠይቃለህ ማለት መንግስት አካውንተብል እንዲሆን ትራንስፓረንት እንዲሆን ዲማንድ እያደረግ ነው። ሀገሩ ምን እንዳደረገችለት የማይጠይቀው ባሪያ ነው። ባሪያ መብት የለው፣ ባሪያ መብት የለውም። የዜግነት መብቶች የሉት፣ ግዴታ ብቻ ነው ያለበት። ሀገር ምን እንዳደረገችል ስትጠይቅ መብት ነው እየጠየቀ ያለው። ሀገር ሆስፒታል ገንብታ አላለች ወይ? ሀገር መንገድ ሰርታ አላለች ወይ? ግብር የምትከፍለው መንግስት ምን እንዳደረገልን የማጠይቀው ለምንድን ነው? ሀገሬን እንዳደረገችልኝ አልጠይቅም ማለት እኮ መንግስት ተጠያቂ እንዲሆን አልፈልግም እያልክም መንግስት ዜጎቹን ሲገድል አልጠይቀውም እያልክም መንግስት ዜጎች የሚከፍሉትን ግብር የጦር መሳሪያ እየገዛ ህዝብ ሲጨፈጭፍ አልጠይቀውም እያልክም፣ አምባገነናዊ ስርዓትን ለማጽናት የተነገረ ንግግር ነው ይህ። ተጠያቂነት የሰፈነበት ስርዓት ፖለቲካዊ ስርዓት ለማዋለድ የተነገረ ንግግር ነው። በኢትዮጵያ አውድ ውስጥ በአሜሪካ አውድ ውስጥ ይሰራል፣ በእንግሊዝ አውድ ውስጥ ይሰራል። ሀገሩ ምን እንዳደረገችለት ባይጠየቅም አንድ ዜጋ ሳይጠይቅ ታደርግለታለች። ሰብዓዊ መብቱን ታከብርለታለች። ዴሞክራሲያዊ መብቱን ታከብርለታለች። ኢኮኖሚያዊ ተጠቃሚነቱን ታረጋግጥለታለች። ግለሰባዊ ነጻነቱን ታስከብርለታለች። ሀገሯ በዛ መንገድ ነው አይደግንባቸው ሀገሯ በዛ መንገድ ነው ከዋለደችው ሀገሯ እዛ እዛ አስተሳሰብ ደረጃ ላይ ደርሳለች። በኢትዮጵያ ወደ ውስጥ ግን ይህ አይሰራ። በኢትዮጵያ ውስጥ ሀገር ምን ምን እንዳደረገችልህ በየቀኑ መጠየቅ አለብ። ሀገር ምን እንዳደረገችልህ ብትጠይቅ የምታገኘው መልስ ግልጽ ነው። ሀገር ገድላለች። ሀገር አሳዳለች። ሀገር አስራሃለች። ሀገር አስርባሃለች። ሀገርህ ለድነት ለጉስቁልና ያደረጋለች ሀገር ስንል ሜዳውና ተራራው አይደለም የሚናደርግ ገዢው ስርዓት ነው የምናደረገው ይህንን ገዢ ስርዓት መጠየቅ መቻላለን በየቀ ነው መጠ ምን አደረግክ እያልክ ሀገር መንግስት ነው አፍተሮ ሀገርን ስጠይቅ እየጠየቅ ያለው መንግስት ነው መቼም ሀገር ስንል ግልጽ ነው ይሄ ሜዳና ተራራው እንዳልሆነ ይገባል ኦንደቢያፎፍ ደስቴታክት የሚያደርገው መንግስት ነው የዛ አስተሳሰብ ተሸካሚ አይደለም። እኔ ሀገሬ ምን እንዳደረገችልኝ የምጠይቅ መጠየቅ የምንፈልግ ሰው ነኝ። በተለይ በአፍሪካ ፖለቲካ ውስጥ ሀገራት ምን እያደረጉልን እንደሆነ መጠየቅ ማለት መንግስትን ተጠያቂ ለማድረግ መንግስትን ግልጽነት ያለው አሰራር እንዲከተል የመወትወት ሂደት ነው። የመወትወት ሂደት ነው። እንደ ሀገር ሀገር ፐርፐዙን ፋንክሽኑን ሊረሳ አይገባም። ሀገር በዋናነት ያስፈልገው መንግስት የሚባለው ተቋም በዋናነት ያስፈልገው የዜጎችን ደህንነት ለማረጋገጥ የዜጎችን ደህንነት ለማረጋገጥ የዜጎችን የግል ሀብት ነፃነት ለመጠበቅ ለማስጠበቅ እንግዲህ፣ ከጥንት ከነ ፕሌቶ የፖለቲካ ሀሳቢ እስካሁኑ ድረስ በዋናነት ሀገር እንደ መሳሪያ ነው የሚቆጠረው፣ እንደ ሚንስ ነው የሚቆጠረው እንደ እንዳይቆጠረው ሀገር የዜጎች ደህንነት መጠበቅ አለበት። ዜጎች ምቹ ህይወት እንዲኖሩ ማስቻል መቻል አለበት። ህግና ስርዓትን መጠበቅና ማስጠበቅ መቻል አለበት። ለው ኤንድ ኦርደር ሜንቴን ማድረግ መቻል አለበት። እንግዲህ ይሄ እንደ የመንግስታት ባህሪ፣ እንደ የስቴቱ ባህሪ የተገናኘ ሊሆን ይችላል። በዋናነት ግን ፋንክሽኑ አንድ ስቴት በዋናነት አስፈላጊነቱ ህግና ስርዓትን ማስከበር፣ የዜጎችን ደህንነት ማረጋገጥ፣ የዜጎችን ኢኮኖሚያዊ እና ፖለቲካዊ መብቶች መጠበቅና ማስጠበቅ እነዚህን ግዴታዎችን መውጣት መቻል አለበት። እነዚህን ግዴታዎችን የማይወጣን መንግስት ምን እንዳደረገ ማጠይቀው ከሆነ በአንባገነንነት ውስጥ አንተ እንዲኖር እያደረግከው ነው ማለት ነው። እንግዲህ እንደየ ስቴቱ ይለያያል ስል ለምሳሌ የሚኒማሊስት ስቴት እንደነ ወደ ምዕራብ አውሮፓ እንዳሉት ሀገራት ስቴቱ በዋናነት ህግና ስርዓትን ይጠብቃል፣ ያስጠብቃል፣ የመጫወቻ ሜዳ ይገነባል ን በዛ የጨዋታ ሜዳ የሚዳኝበት በዛ ህግ የሚዳኝ የትኛውም አካል የመጫወት ነጻነት አለው። የኢትዮጵያ ፖለቲካ ግን ሜዳው የገዥውን ስርዓት ስልጣን መጠበቅና ማስጠበቅ ላይ ብቻ የተመሰረተ ነው። የዜጎችን ደህንነት የዜጎችን ተጠቃሚነት ማረጋገጥ ላይ የተመሰረተ አይደለም። ከሀገርም ደህንነት በላይ የገዥውን ስርዓት ደህንነት ያስቀደመ ፖለቲካዊ ስርዓት ውስጥ ነው የምንኖር ሰው እኔ በዛ መንገድ ነው የምረዳው። አማራ ህዝብ ላይ ያደረገችበትን እና ያደረገችለትን እውቅና ይሰጣል። ያደረገችበት በመዋቅራዊ ጥቃት ፈጽማበታለች፣ ይሄንን ይቀለብሳል። ኢትዮጵያ እንደእናት ሀገር የክብሩና የኩራቱ መገለጫ ነች፣ ለዚህ ምስጋና አለው። ነገር ግን ኢትዮጵያ የሁሉንም ዜጎች እኩል ተጠቃሚነት የምታረጋግጥ ሀገር ሆና መገንባት አለባት። አሁን ኢትዮጵያ የጥላቻ ምልክት ነች፣ የጥላቻ ተቋሞቿ የጥላቻ ምልክቶች ናቸው። ከአማራ ህዝብ ጥላቻ የተቀዱ ተቋማት ናቸው፣ ያሉት ላለፉት ሰላሳ አራት ዓመታት የአማራን ህዝብ በጨቋኝነት እና በብሔራዊ በብሔራዊ ጨቋኝነት እና በቅኝ ገዥነት ሲከሱ የነበሩ የፖለቲካ ኃይሎች የፖለቲካ ስልጣን ይዘው ያዋልሉት የፖለቲካና የህግ ተቋም ነው ያለው፣ መዋቅራዊ ስርዓት ነው ያለው። ይሄ መዋቅራዊ ስርዓት የጥላቻ ነጸብራቅ ነው። አሁን ኢትዮጵያ አማራ ኢትዮጵያ አማራ ጠለነች ስንል እዚህ ማስረጃ ላይ ተመስረተ ነው ቲፒኤልኤፍ የፖለቲካ አስተምሮ ላይ ተመስርተን ነው የኦነግ የፖለቲካ ሀሳብ ላይ ተመስርተን ነው። አሁን የኦነግ የፖለቲካ ሀሳብ ነው ሀገራዊ ቅርጽ ይዞ ያለ ሀገራዊ መዋቅር ይዞ ያለ ሀገራዊ ፖለቲካ ስልጣን ይዞ ያለው በአብይ አስፈጻሚነት በአብይ በጓዶቹ በጓርዶቹ አስፈጻሚነት የኦነግ አማራ ጠል ፖለቲካ አስተሳሰብ አሁንም ድረስ እየተፈጸመ አሁንም ድረስ እየተፈጸመ ነው። ኢትዮጵያ ሁሉ ብሎ ነገሩ አማራ ጠሉ የተወለደችው ላለፉ ወታደራዊ መንግስቱን ጨምሮ ነው። አማራ ጠልነት የወታደራዊ መንግስቱን ጭምር ነው የሚያካትተው። የአማራን ታሪክ የአማራን ባህል የመጥላት የማዋረድ፣ የአማራን ህዝብ ከሰብአዊ ክብሩ ለማውረድ የፕሮፓጋንዳ ዘመቻ ውስጥ መሳተፍ፣ የአማራን ህዝብ ለሁሉም አይነት ጥቃት ማጋለጥ ከወታደራዊ መንግስቱ የጀመረው እስካሁን ድረስ ቀጣይነት ያለው ሶ ፋኖ ነው የሚታገለው። ይህን ስርዓት ነው ይህንን የፖለቲካ አስተሳሰብ ነው ይህንን አማራ ጠል የሆነውን ማህበራዊና ፖለቲካዊ ንቅናቄ ነው አማራ ጠል የሆነውን መዋቅራዊ ስርዓት ነው አማራ ጠል የሆነውን አጠቃላይ አሰላለፍ ሀገራዊ አሰላለፍ ነው እንጂ ኢትዮጵያ ነው የሚታገል ኢትዮጵያ ሌሎች የታገል ኢትዮጵያ ነው ሌሎች የታገል ኢትዮጵያን ለማፍረስ ነው ፋኖ እየታገለ ያለው ደግሞ የሁሉንም ጥቅም የምትጠብቅና የምታስጠብቅ ኢትዮጵያ ለመገንባት የሁሉንም ኢትዮጵያውያን ጥቅም የምታከብርና የምትጠብቅ ኢትዮጵያን ለመገንባት ነው። ሰው በዛ መንገድ ብንረዳው የተሻለ ነው።